ልጅሽ ትዳር በመጨፈር አይገኝም። አትልፊ እሲ ስትር በይ፣ ክብርሽን አታጥፊ። አደባባይ ወጥቶ የረከሰ ገላ እንኳን ስሊታቀፍ ዓይንን እማይሞላ ወንድ ልጅ ነውና ዳሌሽ ቢያሳስተው ፍጹም ላንች አይደለም ልቡን የሚሰጠው። ሰበቡን አድርሺ ግዴለም፣ ታገሺ ለጊዜያዊ ስሜት ወጥተሽ አትርከሺ። ክብር ባይኖርሽም ለቤተሰቦችሽ ዛሬ ልክ ያለፈው ጋጥ ወጥነትሽ ተጠንቀቂ። አንቺ ሴት ብድር በምድር ነው ይተርፋል። ለልጅሽ ወይን ብቻ ህይወት ላይ ቻሌንጅ ሊኖር ይችላል፣ ግን ደግሞ መደበቅ አልቻልኩም። ከዛ ባለፈ ደግሞ በምንሰጠኝ ፍቅርም ሆነ ክብርም ነገሮች በጣም እየጨመሩብኝ ነው። እኔ ላይ ያለው ነገርም አዲስ ነውና ምን መሰለካብሽ አፍቅር ይላል ነው የብዙዎቹ መልስ አብርሃምን ሩታ አልፈልግም ብላለች። ስለዚህ ሄርሜላ እንደፈለገች ብትስመው እንደፈለገች ብታረገው ምንድ ነው ችግሩ ሲሉ ተሰማ። ሰበር ዜና። ሰላም ጤና ይስጥልኝ። ክብራንና ክብራን አርማ የተመልካቾቻችን የሰዓቱ ዜናችን እንደቀጠለ ነው። ታዲያ አሁንም ሩታ ማነጋገሪያ የሆነው ምን አለች? አደባባይ ወጥቶ የረከሰ ገላ እንኳንም ሊታቀፍ አይንንም አይሞላ ብላለች ማለት ነው። ሩትዬ እንግዲህ ይሄንን አድርሱ መልእክት ቱን ለአብርሃምና ለሄርሜላ እንግዲህ ለሄርሜላ ነው መልእክቱ። እርግጠኛ ነኝ ሄርሜላ እንደሆነች አይሞቃት አይበርዳት። እሷ እንደሆነች አብርሃምን ባገኘችበት ታይም እየሳመች እንደሆነና ትናንትና አይንህን ላይኔ ስትለው እንደሁም የኮሜንታተሮች ጥያቄ ክርስቲያኖች እኮ እኛ በእምነታችን ሁለት ሚስት ይፈቀዳሉ ይሄም አይንህን ላይኔ ማለት ዝሙት ነው ሲሉ ቢሰማም፣ ግን ሄርሜላ ዝሙት ይሁን ምን ይሁን እሷ አይሞቃትም አይበርዳትም። እንዲሁም ከጎኗ ያሉት እነ ብሩኬና እና ቤላ እነ ቡቻ አይዞኝ፣ ከጎንሽ ነን፣ አብርሃም እንደሆነ ያንቺ ነው፣ ይወድሻል ቢሏትም ግን እሷ የልብ የልብ ተሰምቷት የልቧን እያደረገች እንደሆነና ታዲያ፣ ከዚህ ውስጥ እንድትወጣ ምን አለ ጥሩ ምክር ቢመክሯት፣ እነ ቤላዬ ምነካቸው? ይሄ ነገር ከነሱ የማይጠበቅ ነው። እንዴት የአባትን አባትና እንዲሁም እናትን ለማለየት እንዴት ይሯሯጣሉ? በማለት ኮሜንታተሮች ሀሳባቸውንም ቢገልጹ ሀሳባቸውን የሚያነብ ሳይሆን ሀሳባቸውን ኢግኖል የሚያደረግ ነው እየተሰማው ታዲያ እነ ትክክልም አሁንም ሀሳባቸውን እየገለጹ ነው። አይሆናትም እሱ እሷን እኛ ከነ ልጇ አሜሪካን እንወስዳታለን እያሉ ነው። ግን እኮ እነሱ አሜሪካን እስቴቱ ያሉት ሽንት ቤትና እንዲሁም ጎዳና የጠረጉ እንደውም ክሰል ሻጮች እንደሆኑ ሰምተናል። ስለዚህ ለምንድነው እነ ትክክል አሜሪካ ሆናችሁ የራሳችሁን ሳትለውጡ ቤተሰቦቻችሁን ታትለውጡ ሩታን እየሄዳችሁ ከነልጅሽ እንውሰድሽ የምትሏት ሰዎች ግን በጣም መጥፎና አስቀያሚ የሆናችሁ ሰዎች ናችሁ። ምክንያቱም ሩታ ሩታ ራሷ መሆን እንጂ ሌላ ሰውን መሆን አትችልም እላቸዋለሁ። ይሄንንም ታዲያ ሽማግሌ ባለመግባቱና በቡታጅራ ውስጥ ትላል ሽማግሌዎች ሆ ብሎ የሚነሳ አንድም እስካሁን አላየንም። እውነትም ይሄ ነገር ትክክል ቢሆንም ኖሮ ቢሆን እውነተኛ ሰው ይገባበታል ብዬ አምን ነበረ። ምክንያቱም ይሄ እንደ ቀል ልክ እንደ ቱርክ ድራማ ተከታታይ ድራማ ጠዋት ማታ አዳዲስ ነገር በትዳር ላይ ጨዋታ እንደሆነ እንጂ እውነት አብርሃምና እሩታ የእውነት ቢጣሉ ኖሮ ቢሆን ቤተሰቦቻቸው ዝም አይሉም ነበር ስላችሁ እኔ አስረግጬ እነግራችኋለሁኝ። ታዲያ አሁንም እነ ትክክል መልሳቸው ትፋታ ነው። እሩታ ደግሞ አፋ ምልጧት አልፈ አልፈልገውም አልፈልግም ስላለችው ያቺን ይዘው ኮሜንታተሮች አልፈልግም ስላለች፣ ምን ችግር አለ ሄርሜላ ጋር ሄዶ ሄርሜላ ብትስመው እያሉ ነው። የአብርሃም ጉንጭ መቼም የህዝብ ልጅ ስለሆነ ህዝብ ነው የሚስመው። መቼም በተወዳጅነቱ ብዙ ሴቶች ከቡታጅራ ከተማ ውስጥ እየተንበረከኩ አበባ እያነጠፉ ይሄንን የነገ ታዳጊው ታዳጊው ገና ወጣቱ ጀግናው ታታሪውን ለማስጠላት ሴቶች እየተሯሯጡ ቢሆንም፣ እሱ ግን ይስሩ ከሰው በላይ ይሆኑ፣ እኔ በህይወት እስካለው ድረስ በቻልኩት አቅም ሁሉንም ሰው ለማሳደግ ፈቃደኛ ነኝ ሲል ትናንትና በሄርሜላ አምሳኬ ፕሮግራም እና አፈቅርሃለሁ በምትለው ፕሮግራም ላይ ሀሳቡን መስጠቱ ማይክል ጃክሰን ተሰማ። የማይክል ጃክሰን ንግግር ልባቸውን ያሳመናቸው እንዲሁም ልባቸውን ያሳመማቸው ሰዎች መን ቢሉ ጥሩ ነው? አዎ አንተ ዝሙተኛ ነህ ሲሉት እሱ ግን ዝሙት ምን እንደሆነ ሄርሜላ ስለሳመችው እንጂ ሌላ በአደባባይ ላይ ምንም የተፈጠረ ነገር እንደሌለ ነው ማይክል ጃክሰን ደረቱን ነፍቶ ሲያስተላልፍ የነበረው እላቸዋለሁ። ታዲያ ሩታ አሁንም እውነት ነው፣ አደባባይ ላይ ወታ አንድ ሴት ከስራለች። ምክንያቱም እንደከሰረ ነጋዴ ነው። እኔ ሄርሚላን የማስባት ምክንያቱም ሴት ልጅ በአደባባይ ወጥታ አንድን ወንድ ስማ ራቁቷን ሆና ባለትዳርን እወድሃለሁ ያለችለት ነው የሞተችው። ስላችሁ ከዚሁ አሳስባለሁ። አያስጨንቃችሁ፣ አያስጠብባችሁ። የማይክል ጃክሰን እና የሩታ ሀብቴ መጨረሻ ልናፈቃችሁ ትንሽ ቀናቶች ቢቀሩትም ግን በሚለቀቅልን ቪዲዮ ልብ ልብ ሰባሪዎችም ቢሆኑ ያንን ልብ የሚጠግን ቪዲዮ እንደሚሰራልን ባለሙሉ ተስፋ ነኝ ስላችሁ ለኮሜንታተሮቼ ለግሬስ ፋሚሊዎች በሙሉ አስተላልፋለሁ። ይሄንን ይመስላል ማለት ነው ሩታ ሀብቴ፣ የቀጠለ የሚቀጥልም ነገር አለ። ከሄርሜላም ፍቅሯን ገና ገልጻ አልጨረሰችለትም። ቪዲዮ ተቋርጧል። የህዝቡ ጥያቄ ነው ለምን ይሄንን እንግዲህ እና ቤላዬ ይጠየቁበታል እላለሁ። ላይክ ሸር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። አዳዲስ መረጃዎችን ወደ እናንተ አስተላልፍላችኋለሁ። እኔ ውዜድሾ የእናንተ ውህት